ጤና ይስጥልን፣ የአዲስ ኢንሳይደር ተከታታዮች፣ እንደምናላችሁ ለእናንተ ይሆናሉ ያልናቸው መረጃዎች አጠናክረን ይዘን ቀረብን። በመረጃዎቻችን ከያዝናቸው ጉዳዮች መካከል ፋኖች ብልጽግና ዘመቻ ማዕበል በሚል በከፈተው ዘመቻ ላይ እኛ አንድ ብንሆን ኖሮ በዚህ ዘመቻ አገዛዙ ያበቃለት ነበር ማለታቸው ተሰምቷል። ይህ የተሰማው ከአፋህድና ከአፋ ብኃ የፋኖ አደረጃጀቶች እንደሆነን የተዘገበውም በዜናችን የምንመለከተው ይሆናል። በሌላ በኩል ሊማርክ የመጣውን ኃይል ማርከኗል ሲል ሻለቃ ዝናቡ ልንገረው መናገሩንም በዜናችን ይዘናል። በሰሜን ወሎ በከባድ መሳሪያ በተፈጸመ ጥቃት ታዳጊዎችን ጨምሮ አራት ሰዎች መገደላቸውና ሌሎች ሰባት ሰዎች መቁሰላቸው ተዘገበ። ጥቃቱ የተፈጸመው ብልጽግና የጠራውን ሰልፍ ለማስተጓጎል በተተኮሰ የሞርታር ጥቃት ነው ተብሏል። ዝርዝር መረጃውን ወደ እናንተ የምናደርስ ይሆናል። የመንግስታቱ ድርጅት በአማራ ክልል የረዴት ሰራተኛ መገደሏን ተከትሎ ድርጊቱን አውግዟል። የረዴት ድርጅት ሰራተኞች ከለላ እንዲሰጣቸውም ሲል ጠይቋል። ለመሆኑ የረዴት ሰራተኛ የሆነችው ሴት በአማራ ክልል የተገደለችው በምን ምክንያት ነው የሚለውንም በዜናችን እንነግራችኋለን። የውጭ ሀገር ዜጎች በአንድ ጊዜ ከአንድ በላይ መኖሪያ ቤት እንዳይኖራቸው የሚከለክል አዋጅ ጸድቋል። አዋጁን በተመለከተም ዝርዝር ዘገባ ይዘናል። በአዲስ አበባ የትግራይ ተወላጆች እስር እየተፈጸመባቸው መሆኑን እማኞችና የመብት ተሟጋጅ ተቋም ገለጹ። ስለመባሉም የምንላችኋለን። የአዲስ ኢንሳይደር ተከታታዮች እናንተም እስከ መጨረሻው አብራችሁ እንድትሆኑ በአክብሮት ጋበዝን ወደ

ሊማረክ የመጣውን ኃይል ማርከኗል ሲል ሻለቃ ዝናቡ ልንገሮ ተናገረ። በሌላ በኩል ፋኖዎች አንድ ብንሆን ኖሮ በዚህ ዘመቻ ብልጽግና ያበቃለት ነበር ማለታቸው ተሰምቷል። ዘመቻ ማዕበል የሚለው የአገዛዙ ወጃ እንደቀጠለ ሲሆን፣ ዛሬም በርካታ የአማራ ክልል አካባቢዎች ውጊያዎች ሲካሄዱ ውለዋል። እስከ ሰኔ 30 2017 ዓ ም ድረስ ፋኖን የማጥፋት እቅድ እንደተያዘለት በተገለጸው በዚህ ዘመቻ ምክንያት በክልሉ በርካታ ቦታዎችም ከባድ ውጊያዎች እየተደረጉ ይገኛሉ የፋኖ አመራሩ ሻለቃ ዝናቡ ልንገረው ከሰኔ 19 እስከ ሰኔ 23 ሁለት ሺ አስራ ሰባት ድረስ የተደረጉ ውጊያዎችን አስመልክቶ ይፋዊ መግለጫ የሰጠ ሲሆን አገዛዙ ለዘመቻው ሲባል በጎጃም ቀጠና ቀደም ሲል ከነበረው በተጨማሪ ከአምስት ክፍለ ጦር በላይ አሰማርቷል ብሏል። ወደ ጎጃም የገባው ተጨማሪ ኃይል ከሸዋ፣ ከወሎ፣ ከጎንደር፣ ከወለጋ፣ ከአዲስ አበባና ከሁሉም ክልሎች የተውጣጣ ነው ሲልም ገልጿል። ዘመቻው የፋኖ መሪዎችን ኢላማ ያደረገ ነው ሲልም አክሏል። ለዚህ ዘመቻ በፋኖች በኩል በተሰጠ ምላሽ ታዲያ የመልሶ ማጥቃት እርምጃ ወስደናል ያለው ሻለቃ ዝናቡ የፋኑ ኃይል ጥቃቱን በመቀልበስ በመልሶ ማጥቃት ደጋዳሙትና ሌሎች የውጊያ ቀጠናዎችን እየተቆጣጠረ ነው ብሏል። ሊማረክ የመጣ ኃይል ተማርኳል በማለትም ተናግሯል። ያገዛዙ ጦር በንጹሐን ላይ ግድያ ፈጽሟል ሲልም አክሏል። በሌላ በኩል ፋኖች አንድ ብንሆን ኖሮ በዚህ ዘመቻ ብልጽግና ያበቃለት ነበር ማለታቸው ተሰምቷል። ይህ የተሰማው በአፋህድና በአፋብኃ ስር ከሚገኙ የፋኑ አደረጃጀቶችም በተሰጠው አስተቶች ነው። የአማራ ፋኑ ህዝባዊ ድርጅት አፋህድ ጎንደር ጠቅላይ ግዛት እዝና የአማራ ፋኑ ብሔራዊ ኃይል አፋብኃ ሰሜን ቀጠና በላይ እዝ ቃል አቀባዮች በሰጧቸው አስተያየቶች ያገዛዙ ጦርም ድል የቀናው በጥቂት የውጊያ ግንባሮች ብቻ ነው ያሉ ሲሆን፣ ይህም በውጊያ መበላሸት ምክንያት የተከሰተ እንደሆነ ነው የገለጹት። በተረፈ አገዛዙ ዘመቻ ማዕበል ሲል በገባባቸው በአራቱም የአማራ ቀጠናዎች ከባድ ሽንፈትን ለመጎንጨት በመገደዱም ዘመቻ ማዕበል ብልጽግናን በማዕበል ያስወሰደው ሆኗል ብለዋል ተደርጓል ከሽንፈቱ በተጨማሪም በርካታ የአድማ ብተናና የሚሊሻ አባላት ወደ ፋኑ መቀላቀላቸው ዘመቻውን ለአገዛዙ አክሳሪ ያደረገበት ሆኗል ተብሏል። የመንግስታቱ ድርጅት በአማራ ክልል የረዴት ሰራተኛ መገደሏን ተከትሎም ድርጊቱን አውገዘ። የረዴት ድርጅት ሰራተኞች ከለላ እንዲሰጣቸውም ጠይቋል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ወይም በእንግሊዝኛው ምኅጻረ ቃል ኦቻ በአማራ ክልል የእርዳታ ድርጅት ሰራተኛ መገደሏን አስታውቋል። ድርጊቱን በማውገዝም የረዴት ድርጅቶች ሰራተኞች ከለላ እንዲደረግላቸው ነው የጠየቀው። በአማራ ክልል ሰሜን ወሎ ዞን አንጎት ወረዳ በመንግስት ኃይሎች እና በአካባቢው በሚንቀሳ የተንቀሳቀሱ ታጣቂዎች መካከል ተከሰቶ በነበረው ግጭት በተካሄደም የተኩስ ልውውጥ በከፍተኛ ሁኔታ ቆስላ የነበረች የረድኤት ድርጅት ሰራተኛ መሀሌት ስጦታዋ በራ መሞቷን ድርጅቱ አስታውቋል። ድርጊቱንም አውግዟል። የማስተባበሪያ ቢሮው የኢትዮጵያ ጊዜያዊ ተወካይ አቢባቶዋኔ ማህሌት በክልሉ ለሚንቀሳቀሰው የአማራ መልሶ ማቋቋምና ልማት ድርጅት ሰራተኛ መሆኗን በመጠቆም ድርጊቱን በመውገዝ መግለጫ ማውጣታቸውን አስታውቋል። የማስተባበሪያ ቢሮው ሰኔ 19 ቀን 2017 ዓ ም በወጣው መግለጫ ማህሌት በተኩስ ልውውጡ ጉዳት የደረሰባት በአካባቢው የእርዳታ እህል አቅርቦት የሚያስፈልጋቸውን ሰዎች በተመለከተ መረጃ እያሰባሰበች በስራ ላይ በነበረችበት ወቅት ነው ብለዋል ኃላፊዋ ሲናገሩ ማህሌት ሰኔ 13 ቀን 2017 ዓ ም ረፋድ አራት ሰዓት አካባቢ በጥይት ተመታ ከፍተኛ ጉዳት እንደደረሰባት ጠቁመው በዕለቱ በዞኑ ወደሚገኘው የወልዲያ ሆስፒታል ተወስዳ የሕክምና እርዳታ እንድታገኝ ጥረት መደረጉን አመላክተዋል። ነገር ግን ማትረፍ አልተቻለም ነው ያሉት። የመንግስታቱ ድርጅት በተያዘው የፈረንጆቹ 2025 በኢትዮጵያ በስራ ላይ እያለ የተገደለ የመጀመሪያ ሰራተኛውን ነው ሪፖርት ያደረገው። አሳለፉን የፈረንጆቹ አመት 2024 በመላ አገሪቱ አስር የረዴት ሰራተኞች ተገድለዋል ብሎ የመንግስታቱ ድርጅት ሪፖርት ማድረጉ ይታወሳል። ከተገደሉት የእርዳታ ሰራተኞች መካከል ስምንቱ በአማራ ክልል መሆኑን ጠቁሟል። ኃላፊዋ አቢባቶ ዋነፎል ለተጎጂ ቤተሰቦች እና ባልደረቦች ባስተላለፉት የሀዘን መግለጫ የተሰማኝን ጠልቅ ሀዘን የማስተላልፈው ለሟች ቤተሰብ እና በኢትዮጵያ ውስጥ ላለው የሰብአዊ ረዴት ሰራተኞች ነው ሲሉ ገልጸዋል። ንጹሐንና ለተቸገሩ ሰዎች እርዳታ ለማቅረብ የጥሩ ሰራተኞችን ከጉዳት ለመጠበቅ ሁሉም እርምጃዎች ሊወሰዱ ይገባል ብለዋል። በሰሜን ወሎ በከባድ መሳሪያ በተፈጸመ ጥቃት ታዳጊዎችን ጨምሮ አራት ሰዎች መገደላቸው ተነገረ። በአማራ ክልል ሰሜን ወሎ ዞን እሁድ ሰኔ 22 ቀን 2017 ዓ ም በተፈጸመ ተደጋጋሚ የሞርታር ጥቃት ታዳጊዎችን ጨምሮ አራት ሲቪል ሰዎች ሲገደሉ ሰባት ሰዎች ደግሞ መቁሰላቸውን የዓይንማኞችና የአካባቢው አስተዳደር ነገሩኝ ሲል ቢቢሲ ዘግቧል። ጥቃቱ የተፈጸመው በግዳን ወረዳ ዋና ከተማ ሙጃ ከጠዋቱ ሁለት ሰዓት ከአርባ አካባቢ ነው። የአካባቢው አስተዳደር ጥቃቱን የፈጸሙት በአካባቢ የሚንቀሳቀሱት የፋኖ ኃይሎች ናቸው ብለዋል። ጥቃቱ በመንግስት የተጠራ ሰልፍ መዳረሻ እንደሆነ በታመነበት ኳስ ሜዳና በዙሪያው መድረሱን ሶስት ነዋሪዎችና የአካባቢው ባለስልጣናት ተናግረዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል አያሌው አምስት የሞርተር ጥይት መወርወሩን ገልጸው፣ ጥቃቱ ሰልፉን ለማስተጓጎል ኢላማ ያደረገ ነው ብለዋል። ጥቃቱ ሲፈጸም ከከተማው ጫፍ ወደ ሰልፉ የሚጠናቀቅበት ኳስ ሜዳ እያመራን ነበረ ሲሉ የተናገሩ አንድ ነዋሪ ይህንን ተከትሎ ሰልፉ ባለበት እንዲቆምና እንዲጠናቀቅ መደረጉን ተናገሩ። ጥቃቱ በተፈጸመበት ጊዜ ሁሉም ሰው በስጋት እየተሯሯጠ ነበረ። ወደ ሐኪም ቤት የሚሄዳለ ቤተሰቡን የሚፈልጋለ ግርግር ነው የነበረው ሲሉ ከጥቃቱ በኋላ የነበረውን ሁኔታ አስመልክተዋል። ሁለቱ የሞርታር ቅንቡላዎች የግለሰብ ቤቶች፣ ሁለቱ ሰልፉ ይካሄድበታል ተብሎ በታመኑና ህዝባዊ ኩነቶች በሚካሄዱባቸው ስፍራዎች፣ እንዲሁም አንዱ ከከተማ ወጣ ባለ ገጠራማ ስፍራ አርፏል ይላሉ አስተዳዳሪው። ጥቃቱ ሲፈጸም ኳስ ሜዳው አካባቢ ፀሐይ እየሞቁ እንደነበር የተናገሩ አንድ የአይንማኝ ሁለተኛው ቅንቡላ ላም ኳስ ሜዳ ውስጥ ማረፉንና ከባድ ፍንዳታ መከሰቱን ገልጸዋል። ወደ ኳስ ሜዳ በፍጥነት መድረሳቸውን የተናገሩት እማኙ ፍንዳታውን ተከትሎ እሪታ ታ ተከስቷል ብለዋል። በጣም ከፍተኛ ድንጋጤ ነው የተከሰተው። ኳስ ሜዳ ውስጥ ብዙ ወጣቶች ነበሩ። ህዝቡ ላይ መረበሽ ነበረ። የማን ልጅ እንደሞተ ለማወቅ ህዝቡ እየተሯሯጠ ነበር። ከፍተኛ የሆነ የህዝብ ጭንቀትና ድንጋጤ ነበር ሲሉ እማኝነታቸውን ሰጥተዋል፣ ይላል የቢቢሲ ዘገባ። ሰልፍ ወጥተው እንደነበርና የፍንዳታ ድምፅ ሰምተው ወደ ኳስ ሜዳ እንዳቀኑ የተናገሩት ሌላ የአይን እማኝ ጉዳቱን አስከፊ ሲሉ ገልጸውታል። የወረዳው አስተዳዳሪም ጥቃቱ ሰልፈኞቹ ሰልፉ ወደሚጠናቀቅበት ኳስ ሜዳ እየተጓዙ መሀል ከተማ ላይ እንደደረሱ መፈጸሙን ገልጸው ማህበረሰቡ ትንሽ ተደናገጠ፣ አረጋግጠን ሌላ ቦታ ላይ እንዲጠናቀቅ አድርገናል ብለዋል። አብዛኞቹ የጥቃቱ ሰለባዎች ኳስ ሲጫወቱ የነበሩ ታዳጊዎች ናቸው የሚሉት እማኞቹ ኳስ ሲጫወቱ የነበሩ ሁለት ታዳጊዎች ሆዳቸውና እግራቸው ተመትቶ ህይወታቸው እንዳለፈ ተናግረዋል። እኛ ወደ ህክምና እስከምንወስዳቸው ህይወታቸው አልፏል ሲሉ ማኝነታቸውን የሰጡት ነዋሪው አንደኛው ታዳጊ ለህክምና ወደ ወልዲያ እየተወሰደ እያለ መንገድ ላይ ህይወቱ ማለፉን ጠቁመዋል። በጥቃቱ የሞቱት ከ13 አስራ አምስት ዓመት ይሆናሉ። ከዚህ የሚበልጡ አይደሉም ህጻናት ናቸው ሲሉ ሌላ አማኝ ስለ ሟቾቹ ማንነት ተናግረዋል። ከከተማ ውጣ ባለ ስፍራ ደግሞ ወንድምና እህት ናቸው የተባሉ ሁለት የአንድ ቤተሰብ አባላት በጥቃቱ ህይወታቸው እንዳለፈ የሟቾች አባት ደግሞ መቁሰላቸውን ነዋሪዎችና የወረዳው አስተዳዳሪ ገልጸውልኛል ይላል ዘገባው። በዚህ የከባድ መሳሪያ ጥቃት ሰባት የሚሆኑ ሰዎች ቆስለው ለህክምና ሙጃ ጤና ጣቢያ እንደተወሰዱን ገልጸዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል አምስት ወንዶች፣ ሁለት ሴቶች ሰዎች በአጠቃላይ ሰባት ሰዎችን አቁስሏል። አንደኛው ብቻ ነው ትልቅ ሰው፣ ሌሎች ህጻናት ናቸው ይላሉ። ከባድ ጉዳት የደረሰባቸው ቁስለኞች ወደ ወልዲያ ሆስፒታል ለሪፈራል ህክምና መላካቸውንም አስተዳዳሪው አክለው ተናግረዋል። አስተዳዳሪውም ጥቃቱን የፈጸሙት የፋኖ ኃይሎች ናቸው ይላሉ። ከዚህ ቀደምም ተመሳሳይ ጥቃት ፈጽመዋል ሲሉ ገልጸዋል። አንድ ነዋሪ በበኩላቸውም ወደዚህ ሊተኩስ የሚችል የታጠቃ አካል የለም፣ በዙሪያ ያሉት እነርሱ ናቸው። እንደዚህ አይነት መሳሪያ ከዚህ በፊት እንደተኮሱ የምናውቀው ነገር አለ ሲሉ ጥቃቱን የፈጸሙት የፋኖ ኃይሎች ናቸው የሚለውንም ማጠናከራቸውን ነው ቢቢሲ የዘገበው አንድ ነዋሪ ደግሞ ጥቃቱ የተፈጸመው ሰልፉን ለማስቆም ታስቦ እንደሆነ አምናለሁ ብለዋል። የሟቾች የቀብር ስነ ስርዓት እሁድና በማግስቱ ሰኞ ሙጃ ማርያም በተባለ ቤተ ክርስቲያን መፈጸሙን ነዋሪዎች ገልጸዋል። እስካሁኗ ቀን ድረስ ከተማዋ ላይ መረጋጋት አይታይም። በጣም ከፍተኛ ስጋት አለ። እዚህ አካባቢ ወይም ኳስ ሜዳ አካባቢ ዘር የሚል ወጣት አይገኝም ሲሉ አንድ ነዋሪ ስጋቱን ገልጸዋል። ጥቃቱ ጥሎት ያለፈው ጠባሳ፣ በቀጣይስ ምን ሊፈጠር ይችላል በሚል ማህበረሰቡ ስጋት አለው። ከነበረው ሁኔታ አንጻር አሁን በዙ ዙሪያው ሰላም አለ ተኩስ የለም፣ ሲሉ ሌላ ነዋሪ አሁናዊ ሁኔታውን ተናግረዋል ይላል ዘገባው። ጥቃቱን ፈጸሙ የተባሉትን ኃይሎችን ለማነጋገር ጥረት ባደርግም አልተሳካልኝም፣ ሲል ቢቢሲ በዘገባው አስነብቧል። ላለፉት ሁለት አመታት ግጭት እየተካሄደበት ባለው የአማራ ክልል እሁድ ሰኔ 22 ቀን 2017 አመተ ምህረት በተለያዩ አካባቢዎች መንግስትን ይደግፋሉ የተባሉ ሰላማዊ ሰልፎች በተለያዩ አካባቢዎች እንዲካሄዱ መደረጋቸው ይታወሳል። በአዲስ አበባ የትግራይ ተወላጆች እስር እየተፈጸመባቸው መሆኑን እማኞችና የመብት ተሟጋች ተቋም ገለጹ። በአዲስ አበባ ከተማ የትግራይ ተወላጆች ማንነትን መሰረት ያደረገ እስር እየተፈጸመባቸው እንዲሁም ፍርድ ቤት ሳይቀርቡ ለቀናት እየታሰሩ መሆኑን ከእስር የተለቀቁ ነዋሪዎችና የታሳሪ ቤተሰብ ተናገሩ ተብሏል። ቅድሚያ ለሰብአዊ መብቶች የተሰኘው የሰብአዊ መብት ተሟጋች ተቋም በበኩሉ በአዲስ አበባ ቢያንስ በስድስት ክፍለ ከተማዎች ውስጥ የትግራይ ተወላጆች የዘፈቀደ እስር እንደተፈጸመባቸው ማረጋገጡን አስታውቋል። ከእስር የተለቀቁ የቤተሰብ አባላቸው የታሰረባቸው እንዲሁም ቅድሚያ ለሰብአዊ መብቶች ይህ አይነቱ እስር መፈጸም የጀመረው ከሁለት ሳምንት ወዲህ ነው ይላሉ ነዋሪዎቹ በመጀመሪያ በፖሊስ ጣቢያዎች ውስጥ ከታሰሩ በኋላ ወደ ፖሊስ መመሪያዎች እንደሚዘዋወሩም ተነግሯል ላብነትም በየካ ክፍለ ከተማ ፈረንሳይ ኮተቤ ዜሮ ሁለት እና ሾላ አካባቢዎች እንዲሁም በለሚኩራ ክፍለ ከተማ ሴምሴ አካባቢ ማንነትን የለየ እስር ይፈጸምባቸዋል ከተባሉ አካባቢዎች መካከል ናቸው በቦሌ ክፍለ ከተማ ሀያ ሁለት አዲሱ አስፓልት ና አደይ አበባ አካባቢዎች እንዲሁም በለ ልደት ክፍለ ከተማ አምስተኛ ፖሊስ ጣቢያም እንዲሁ ከተጠቀሱት መካከል መሆናቸው ተዘግቧል። የውጭ ሀገር ዜጎች በአንድ ጊዜ ከአንድ በላይ መኖሪያ ቤት እንዳይኖራቸው የሚከለክል አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች በአንድ ጊዜ ሊኖራቸው የሚችለው የመኖሪያ ቤት ከአንድ በላይ እንዳይሆን የሚደነግግ አዋጅን አጸደቀ። ምክር ቤቱም የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የወጣውን አዋጅ ያጸደቀው ማክሰኞ ሰኔ ሃያ አራት ቀን ሁለት ሺ አስራ ሰባት ዓመተ ምህረት ነው። ባለፈው ግንቦት ወር አጋማሽ ላይ ለፓርላማው ቀርቦ የነበረው አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎች በቋሚ ኮሚቴዎች ተደርገውበ በታል የቀድሞው ረቂቅ ከመኖሪያ ቤት በተጨማሪ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትንም ድንጋጌዎች የያዘ ነበረ። ሆኖም አዋጁ ለዝርዝር እይታ የተመራላቸው የምክር ቤቱ ከከተማ መሰረተ ልማትና ትራንስፖርት ጉዳዮችና ከህግና ፍትህ ጉዳዮች ቋሚ ኮሚቴዎች የአዋጁ ዋና ትኩረት በመኖሪያ ቤት ብቻ ላይ እንዲሆን አድርገው አሻሽለውታል። ቋሚ ኮሚቴዎች ባቀረቡት የውሳኔ ሀሳብ ላይ የማይንቀሳቀስ ንብረት የሚለው ሀረግ ሙሉ በሙሉ እንዲወጣ ተደርጓል። የውሳኔ ሀሳቡ ይህ የሆነበት ምክንያት የማይንቀሳቀስ ንብረት የሚለው ሀረግ አሻሚ በመሆኑ አላስፈላጊ ትርጉም ስለሚፈጥር በዚህ መልኩ ማስቀመጥ አስፈላጊ ሆኖ በመገኘት ሆኖ ተብሏል። ከዚህ በተጨማሪም በረቂቅ አዋጁም የማይንቀሳቀስ ንብረትን የሚመለከተው የትርጓሜ ንዑስ አንቀጽ እንዲሰረዝ ተደርጓል። በረቂቁ ለማይንቀሳቀስ ንብረት የተሰጠው ትርጓሜ በውጭ ዜጋ በሊዝ ባለይዞታነት ወይም ባለቤትነት የሚያዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎች የሚል ነበረ። የውሳኔ ሀሳቡ በረቂቅ አዋጁ ውስጥ ከማይንቀሳቀስ ንብረት ጋር የተያዙትን ድንጋጌዎች በሙሉ ሲሉ ትኩረታቸው የመኖሪያ ቤት ላይ ብቻ እንዲሆን አድርጓል። የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መብትን የሚመለከተው የአዋጁ ድንጋጌ ላይ አዲስ ንዑስ አንቀጽ ተጨምሮበታል። በዚህ ንዑስ አንቀጽ መሰረት የውጭ ሀገር ዜጋ የመኖሪያ ቤት ባለቤት የሚሆነው በሊዝ በጨረታ ስርዓት ብቻ ነው ተብሏል። የውጭ ሀገር ዜጋ የቤት ግንባታ ማከኖን የሚችለው በሊዝ ጨረታ በሚሰጥ መሬት እንጂ በምደባ ወይም ተመሳሳይ አሰራር እንዳልሆነ ለመግለጽ በሚል አዲሱ ንዑስ አንቀጽ መካተቱን የውሳኔ ሀሳቡ ያስረዳል። ከዚህ በተጨማሪም የውጭ ሀገር ዜጎች ሊኖራቸው የሚችለው የመኖሪያ ቤት ቁጥር ላይ ገደብ ተቀምጧል ከአንድ ወር ገደማ በፊት ለፓርላማ በቀረበው ረቂቅ አዋጅ የውጭ ሀገር ዜጋ በአንድ ጊዜ የሚኖረው ከፍተኛ የማይንቀሳቀስ ንብረት ቁጥር በመመሪያ እንዲወሰን የተተወ ነበረ ነገር ግን ቋሚ ኮሚቴዎቹ ያቀረቡት የውሳኔ ሀሳብ ማንኛውም የውጭ ሀገር ዜጋ በማናቸውም በአንድ ጊዜ የሚኖረው የመኖሪያ ቤት ቁጥር አንድ ነው የሚል ገደብ አስቀምጧል ነገር ግን የከተማና መሰረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ቁጥሩን በመመሪያ የማሻሻል ሥልጣን ተሰጥቶታል። የአዲስ ኢንሳይደር ተከታታዮች፣ ለአሁን የያዝናቸው መረጃዎች ያደመጣችሁትን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ መረጃዎች እንገናኛለን። እስከዚያ